ሀይሚዬ ምዬ ቅማማ እንግዲህ ዛሬ ማለት ነው ሂጅ ሂጅ ይለኛል። ትትልቅ ያለ አገር ያለች ነው ጋይስ አምሮባታል። በነገራችን ላይ ማለት ነው በጣም ውበት ደፍቶብሻል። ኔ ቅማም ማለት ነው እንግዲህ ዛሬ በስቶሪ ማለት ነው የሚገርም የዘፈን እንግዲህ የጎንደር ዘፈን ይመስለኛል ይዛ መታለች ማለት ነው። እንግዲህ ዘመኑን ውዝውዝ ውዝውዝ እያደረጋቸው ነው ሩኬና ሀይሚዬ ማለት ነው ቅማማ ማለት ነው እንግዲህ ሰሞኑን እየሰራው ነበር። በእናይ ሚ ማለት ነው ዶቼ ላይክ እና ሰብስክራይብ የምታደርጉልኝ ከልብ አመሰግናለሁ። እንዴት ናችሁ ሁላችሁም ሰላም ብዬ አለው። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማረጋችሁ እንዳትረሱ ማለት ነው ዶቼ። ሀይሚዬ እንግዲህ ሂጅ ሂጅ ይለኛል። የት ትልቅ አገር እንደዛ ነው። ዘፈኑን አላስኩም ጋይስ። እና የራሷ ስቶሪ ላይ ነው የለቀቀችው ማለት ነው ዶቼ። ሄዳችሁ ማየት ትችላላችሁ ማለት ነው። እንግዲህ አይኔዬ በቀደም ቡራን በጣም የሚገርም ሰፕራይዝ አድርጋ ነበረ። በነገራችን ላይ በጣም የሚገርም ማለት ነው እና በእሱ ሊሰራ ነበር ግን አልተመቼኝ እና በጣም አስተዋይ ናት። በጣም እኔ እንጃ አላውቅም። በጣም አሪቃን የምታስበው የምታደርገው ነገር ታውቃለች። እኔ እንጃ አላውቅም። በጣም ደስ የሚል በነገራችን ላይ ከዛ በፊት ሲጣሉ የነበሩ አቁሟል። በጣም ምርጥ ምርጥ ቪዲዮ እየሰሩ ነው፣ አስተማሪ እየሰሩ ነው። ሀረሪ ሜዲ በጣም ደስ የሚል ቪዲዮ እየሰሩ ነበር እና በጣም ደስ ይላል። እንደዚህ አይነት ለተመልካች የሚመጥን ተመልካች የሚፈልግ ስራ ሲሰሩ በጣም ነው ማበረታታት አለብን ብዬ አስባለሁ። የሚገባቸው እና በጣም ነው የምወዳቸው። በዚህ አጋጣሚ በጣም ጨዋ ናቸው፣ የጨረቃ ፋሚሊ በነገራችን ላይ በጣም ይለያሉ። የፍቅር ፋሚሊ እና የጨረቃ ፋሚሊ ይለያሉ። አይሳደቡም ደስ የሚሉ ናቸው እና ስርዓት ያላቸው ነው። እኔ ከዚህ በፊት በጣም ሀይሚ እና ብሩኬ ስለምሰራ ስለማውቃቸው ነው እንደዚህ የምላቸው ማለት ነው። አሁን ነው ተወኩት እና ወዳቸዋለሁኝ። ላይክ አድርጉሽ ነው።